ስለወንዶች ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ቅንነት ለራስ ነው። በአስር ደቂቃ ውስጥ የምት የምትሰራ ቀለል ያለች የሽሮ አሰራር ነው ማሳያችሁ፣ ማለት ነው። ሁላችሁም ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ። መጀመሪያ ሽንኩርት እንልጣለን ከዛም እንከጥፋለን። ከዛም ዘይት እናደርጋለን። ከዛ ሽንኩርት እንጣበስተን በኋላ በርበሬ ሁለት ማንኪያ እናደርጋለን። ከዛ በደንብ አርገን እናቁላለዋለን ማለት ነው። በርበሬው ላይ ለባለ በደንብ ይበስላል። ماشي الله تبارك الله ውዶች ግን ቪዲዮን ትታው ሸር አድርጎ ሰብስክራይብ አድርጎ አበረታቶኝ ቅንነት ለራስ ነው። በቅንነት ላይ ሸር ሰብስክራይብ ያደረጋችሁ አበረታቶኝ ማለት ነው። ሁላችሁም ምንም ጊዜ አይወስድባችሁ። እኔ እንድታበረታቱኝ እና ሁላችሁም በቅንነት አበረታት የምለው ውዶቼ እዳችሁ በቅንነት ለምታበረታቱ እህቶች ሁላችሁም ሽርሽር ያደረጋችሁ አበረታቱኝ። በቅንነት ለእራስ ነው። ወዳቸው እዳችሁ ለምትከታተለኝ ሁሉም ደግሞ

ሼር ሰብስክራይብ

ጠማሪ ነው። ሰርታችሁ ሞክሩት በየቤታችሁ።